ረመቱላህ ወበረካቱ እንደዚህ አይነት አስደንጋጭ ዜና ሰምቻ ያላቅ ሆነት። በምስል የምትያት ሀጀር ትባላለች። ግብፅ አይናት እዚህ ፍርድ ቤት አሁን የቀረበችው ባሏና ከመጀመሪያ ሚስቱ የወለዳቸው ስድስት ልጆች ገላቸው ነው። እንግዲህ እዚህ ፍርድ ቤት ላይ የቀረበችው ታሪኩ በጣም ረጅም ነው። በአሁን ሰዓት ላይ ግብፅ ላይ በጣም አነጋገር የሆነ ጉዳይ ግብጾቹን ሁሉ ያስደነገጠ ጉዳይ ነው። ሚዲያ ሁሉ በጣም ስለዚህ ጉዳይ ነው እየመዘገበ መዘገበ ያለው። ታሪኩን በደንብ አዳምጡኝ። ቪዲዮን ላይክ በማድረግ ጀምሩት። ሱብሓንላ በጣም የሚገርም ታሪክ ነው፣ ረዘም ይላል ቪዲዮ እስከ መጨረሻው አዳምጡት። ነገሩ እንዲህ ነው። እችኛዋ ሀጀር ተባያዋ የዛ የምትኖርበት ገጠር ውስጥ ከባልዮ ጋር ይታያያሉ። ባልዮውም ያ ያያትና፣ እሱም ደስ ትለዋለች ከዛ ሁለተኛ ሚስት እንዲያገባ ስጠይቅ ኖ ኖ ኖ እኔን ከፈለከኝ መጀመሪያ ሚስትህን የመጀመሪያ ሚስትህን ተፋታና የልጆች እናት ከኔ ጋር ትዳር እንመስልት ያለዛ አይሆንም፣ እኔ በጣም ቀናተኛ ነኝ ትለዋለች። እሱም እሺ ይልና ከመጀመሪያ ሚስቱ ጋር ይፋታል፣ ያለ ምንም ምክንያት፣ ለሷ ብሎ ማለት ነው። ተፋቶ ከዚችኛዋ ጋር እየኖሩ የተወሰነ ጊዜ ከኖሩ በኋላ ልጆቹን ሄዶ ይጠይቃል። ያችኛው ሚስትም ይጠይቃል ያችኛው ሚስት ሲያየት በጣም አሳዘነችው። በጣም ጥሩ ሰው ናት፣ አብረው ብዙ ዓመት ኖራለች፣ የስድስት ልጆች እናቱ ናት። እና በመጨረሻም ያዝናል እና እኔ አጥፍቻ አለሁ ጥፋተኛ፣ አንቺን ጋር መፈታት የለብኝ ነበር፣ የልጆች እናት ሁሉ ዓመት ስንት ነገር አብረን ኖረን ምናምን ይላት እና፣ አዎ አንተ ከሆነ ቾክለ ምናም ትነዋለች እና ለመልስሽ ፈልጋ ሲላት እሺ መርሀባ ትላለች። ሚስዮን ይመልሳታል የልጆችናት ከዛ ከሁለቱ ጋር አብረው እየኖሩ የተወሰነ ጊዜ አራት ወር ምናም ካለፈ ጊዜ በኋላ እችኛዋ አንድ ቀን ለነሱ አንዳንድ ነገር ላድርስላቸው አንተ ስራ ላይ ከሆንኩ ትለዋለች። እሽ። እና አትክልት ምናምን ምናምን ያው ገበሬዎቹ ስለሆኑ ከዛው አትክልት ምናምን ይዛ ዳቦ ጋግራ፣ ግብፅ ላይ ይሄ ዳቦ በጣም ሸምሲያ ይባላል። ይሄ ብዝ የታወቀ ዳቦ ነው። ይህን ትጋግርና ወስዳ ለምስየው ሰጣለች። ምስየው ልጆቹን እንግዲህ ምሳ ሰርታ ያመጣችውን አታክልት ምሳ ሰርታ ለልጆቹ ታቀርባለች። ዳቦን፣ ራቱን ይበላሉ። ምስየው ግን አልፈለገችም። ትጠራጥራት ነበር። በጣም ስለምትቀና እንደው ድግምትን እንዳታሰራብኝ ምናም ብላ ትጠነቀቅ ነበር። እሷ ያመጣችውን አልበላችም። ልጆቹ በሉ። ማታም ባልየው ሲመጣ አቀረበች። እሱም ይህን ምግብ ተመገበ። ከዛ ማታ ላይ ልጆቹ በጣም ሶስቱ በጣም ትንሾቹ ኃይለኛ ትኩሳት ይዛቸዋል። ቀጥታ ወደ ሆስፒታል ሄዳሉ። ከተወሰነ ሰዓት በኋላ እነዚህ ህፃናቶች ወደ አኸራ ይሄዳሉ፣ ይሞታሉ። ትንሽ ቆይቶም በንጋታው እነዚ ትልልቆቹም በጣም ይታመማሉ። ትኩሳት ኃይለኛ። ወደ ሆስፒታል ሲሄዱ እነሱም የቀሩትም ሶስት ይሞታሉ። ከዛ ከትንሽ ጊዜ በኋላ የዛው ቀን ሁለተኛው ቀን ባልየው ራሱ በጣም ይታመማል። እሱም ሆስፒታል ይገባል። ልክ በዚህ አይነት መንገድ ይሞታል። ስድስቱ ልጆች ባልየውም ይሞታሉ። ሲሞቱ እሷ በቃ እንደዚሁ እያለች ለቅሶ ቤት እየመጣች ያለቀሰች ወይኔ ባሌ፣ የልጅ ከነ ልጆቹ ምናምን ምናምን እያለች ትላለች። በመጨረሻም የግብጽ ሀገር ፖሊስ በጣም ይሄ ነገር ያጠራጥረዋል። ፍርድ ቤትም እንግዲህ ጉዳዩ ይልና ፍርድ ቤት ምን ይወስናል? አይ የእነዚህ ሰዎች ሬሳ ወጥቶ ከተቀበረበት ላቦር ሂዶ በደንብ እንዲመረመርና ይሄ ነገር እንዴት ነው። በጣም አካባቢ ላይ አነጋገር የሆነ ጉዳይ ሆነ። አንዳንድ ሰዎች ድንገት በውሃ ተበክሎ መርዝ ነው ምናምን፣ ሌላም ሰዎች አካባቢ ሰዎች ሊሞቱ ይችላሉ ምናምን ምናምን። በቃ ዳኛው ምን ይወስናል? ይሄ ሬሳ ይወጣና በደንብ ምርመራ ይደረግ ምናምን ይባላል። ሬሳ ይወጣ፣ ወደ ላቦር ይሄዳል። ሲደረግ በደንብ ሲመረመር እነሱ ያኔ የበሉት ምግብ ላይ መርዝ እንደነበረና በጣም መርዙ በጣም አይገኝ ነው እና እንደዛ በጣም ሲገኝ ጥርጣሬ ውስጥ ይገባሉ። እንዴት እነሱ ይሄ ምግብ በልተው ሞተው እሷ ሚስትዮ እንዴት አልሞተችም? ይሉና የስድስቱ ልጆች እናት ወይ ቀንታ የሁለተኛ ሚስት ስላገባ እንደዛ እርግታ ነው ተብሎ የአሜራ ሆስፒታል ያስገቡታል። እዛ ሆስፒታል ገብታ በጣም ምርመራ ይደርግላታል፣ ጥያቄ ያስደርግለች፣ ሴትዮ ሙሉ ለሙሉ ጤነኛ ናት እና ስትጠየቅ ትናገራለች። ፖሊሶችን መጥተው አንዳንድ ነገር ሲጠይቋት፣ አይ ያንክ የባለቤት የሁለተኛ ሚስት እንደዚህ አትክልት ምናምን ይዛ መጣ፣ ዳቦ ጋግር ይዛ መጣ፣ ለልጆቹ ሰጠች። ከዛ ሰ አቀረብኩላቸው። ልጆቹ ምሳ በሉ ያን ቀን ነው፣ ማታ ላይ ታመሙ። በህንቀጠው ሌሎቹም እንደዚህ ባህ እንደዚህ ባህ ማታ ሲመጣ እሷ ያመጣችውን ዳቦ ነው ያቀረብኩት ይባላል። ሲታይ ለካ እዛ ዳቦ ላይ መርዝ ነበሩ በቀጥታ ፖሊሶቹ ምን ያደርጋሉ? መርማሪዎቹ ሁለተኛው ሚስት ቤት ይሄዳሉ እዛ ሲሄዱ እሷን ይጠይቋታል በዚህ በዚህ ቀን እንዲ እንዲ እንዲ ዳቦ ጋግረሽ እንደዚህ ምግብ ይዘሽ ሄደሽ ነበር አዎ የመጀመሪያ ሚስትየው ትጠረጥራት ስለነበረ ድግምት ልታሰርብኛለች ትችላለች ብላ ያመጣችሁ ዳቦና አትክልቱን አልበላች የሚገርማቸው ነገር ከዛ እዚ እንደዛ ብላ ነው የተናገረችው ከዛ ትጠይቃለች እንደዚህ እንደዚህ ቀን እንደዚህ ቀን ዳቦ ጋግረሽ አትክልት ይዘሽ ይደሻል? አዎ። ኦኬ እና ቤቱ ሲመረመር ምን ይገኛል? ባልየው እንደነገርኳችሁ ገበሬ ነው አራሽ ነው። እና ገበሬዎች ደግሞ እዛ አንዳንድ ትሎች ምናምን ወፋቶች እንዳይበሉት እዛ የተክሉትን አትክልት እንዳይበሉት የሚረጭ መድኃኒት አለ። መድኃኒቱ ይረጩትና ያው ትሎች ምናምን ወፋት መጥቶ እንዳይመገቡት እንትኑን እንደ መርዝ ነገር ነው። እና ያን ነው ዳቦውን አብኩታ እዛ ውስጥ ጨመራ ጋግራ ወስዳ የሰጠችው ማለት ነው። የሚገርመው ነገር ልጆቹ በሉ፣ ባልዮ በላ። ሚስዮው ግን ትጠረጥራት ነበረ። ድገምት እንዳተሰረብኝ ብላ አልበላችም። ያ ነገር ቼክ ሲደረግ አሁ ቤት ውስጥ ይገኛል። ከዛ ጋር ሲታይ ከመርዙ ጋር እነሱ ጋር ካለው አካላቸው ላይ ራሱ ነው። ስትጠየቅ አዎ ይሄን ነገር ደዳባብክቼ እንደዚህ እንደዚህ እንደዚህ ውስ እጀጋገር ሰጥቻቸዋለሁ ብላ ትመሰክራለች። እንደምታዩት አሁን እንግዲህ የሞት ፍርድ ይፈረድባት ያሉ የሰዎቿ ሁሉም እየጠየቁ ነው። የእሷ የሟች አባትም እናትም አሉ። በጣም በሚያሳዝን ሁኔታ እንግዲህ ይቀድማቸዋል። እናት በጣም ሰባት ልጆች ነው እዚህ ጋር እንደምታዩት ሰባት ልጆችን ነው ያጣሁት፣ ልጄና ስድስት ልጆችን እያለች እያለች እናት እያለቀሰች ነው። እዚህ ጋር ደግሞ ዳኛው እንግዲህ እየጠየቃት ነው፣ ለምንድን ነው እንደዚህ ያረግሽው? ይህን ነገር ለምን አረግሽ? እያለ እየጠየቃት ነው። አይ እኔ እንደዛ ይህን ነገር ያረኩት ምክንያቱን እሷ እያለች ያለችው በጣም ፈታሽ አለው እያለ ስለልኝ ስለነበረ ነው። ይህን መርዝ ምን ያህል እንደ ጨመርሽ ታውቂያለሽ ምናምን እያለ እየጠየቃት ነው። እና በመጨረሻም እንግዲህ ዳኛው የሁሉ ግነት ከጠየቃት በኋላ ፍርዱን ለ11 ኦክቶበር አረዝመውታል። ያው አሁን ያው 11 ኦክቶበር ላይ እንደገና ወደ ፍርድ ቤት ትቀርባለች። ከዛ ዳኛው ደግሞ የሚወስንባትን ነገር ይወስናል። በጣም የሚያሳዝን ነገር ነው። በጣም አያችሁ ቀናት ምን ያህል መጥፎ እንደሆነ እንግዲህ፣ የሰባት ሰውን ነፍስ አጠፋች ማለት ነው። እሷ ግን ያሰበችው የነበረው እዛ የመጣችው መርዙን ማን መግደል ነበር የፈለገችው ሴትዮዋን ነበር መግደል የፈለገችው። እሷ ትበላለች፣ ከዛ ምግብ ላይ ትሞታለች ብላ ነበር ያሰበችው። ሱብሃነላ አላህ ደግሞ ብሎት ያችኛዋ እንግዲህ ስህር ትሰራብኛለች፣ ድግም ትሰራብኛለች ብላ ምግቡን አልበላችም። የበሉት ግን ማን ነው ልጆቹና ባለቤቷ ነው። እና በአሁኑ ሰዓት ላይ ይሄ ነገር በጣም ግብጽ ላይ ያነጋገዱ ነው። በጣም የግብጽ ማህበረሰብ ሁሉ የደነገጠበት ነገር ነው። አባት የልጆቹ አባት የሟች እናት እንግዲህ የሞት ፍርድ እንዲፈረድባት እንፈልጋለን ቀሰስ እያሉ ፍርድ ቤት እየተከራከሩ ነው። ዳኛው ደግሞ ቀጣይ ቀጠሮ ለ11 ኦክቶበር ብሏል። እስኪ አሁን ደግሞ እሷም ያው እዚጋ እንደምታዩት ልጅ አክፋ ነው የመጣችሁ። ያኔ እስር ቤት ስትገባ እርጉዝ ነበረች። አሁን ከገባች በኋላ እንግዲህ ወልዳለች። ህፃን ቤቢ ዘን የመጣችሁ ወልዳ እንግዲህ ዳኛው ፊት እንደዚህ እንደ ምስኪን ቀርባለች ማለት ነው። ይህን ይመስላል እንግዲህ። ቪዲዮውን ሼር አድርጉት። በጣም የሚያሳዝን ነገር ነው። ስብሀነ አላህ። እኔ በጣም ነው የደነገጥኩት ይህን ታሪክ ስሰማ። እናንተ ደግሞ ሀሳባችሁን በኮሜንት አስቀምጡልን። ምን ትላላችሁ? ምን ይገባታል ይች ሴት? በሚቀጥለው ቪዲዮ እስከምንጋኝ